በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኅሊና ጸሎት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኚ እመቤት የማርያም ሆይ አመሰግንሻ አለው። በሰማይም በምድርም ካለው ፍጥረት ሁሉ ይልቅ አንቺ የከበርሽ ነሽና ከእግዚአብሔር በታች ከቶ እንዳንቺ የከበረ የለም። የፈጣሪ እናቱ እመቤት የማርያም ሆይ የዘወትር ጥበቃሽ እንዳይለየኝ በመጓዝበት ተጓዥ በማድርበትም ሁሉ ማደሪያሽ በዚያ ይሁን። በምናገርበትም ጊዜ ተናገሪ። በተሰማራውበትም ተሰማሪ። ጎዳናዬን አስተካክለሽ አሳምሪ። በክፉ የሚመለከተኝን የጠላቴን የልቡን ሀሳብ በትንትን አድርገሽ ከሌናው ሰውሪ። አንደበቱን እሰሪ። የኔን የአገልጋይሽን የልቤን ሀዘን በደስታ ለውጠሽ ፍስሀን አብስሪ። ጥበቃሽንም አጠናክሪ። እመቤቴ ማርያም ሆይ ልዩ ልዩ መከራ እና ፈተናን በእኔ ላይ ለማድረስ የተዘጋጀውን ጎደሎች ትንቀን በተፋጠነው እርዳታሽ ደርሰሽ ከኔ ያስወግጃት እንጂ ቸላ አትበያት፣ ዝም ብለሽ አትመልከቻት። ወደ እኔ የምትፋጠነውን የጥፋት ጎዳና ዝግባት፣ በሩንም ቆልፊባት። እመቤት የማርያም ሆይ በየእለቱና በየሰዓቱ ስለ ህልውና ቸላ አትበይ፣ ፈጽሞም ዝም አትበይ። በምቆምበት ቁሚ፣ በተኛውበትም ቦታ ጠባቂ መልአክ አቁሚ በቅብአ መንፈስ ቅዱስ ስነ ገጽን አትሚ፣ በመለኮት ጨውነት ነገሬን አጣፍጭ፣ የልጅሽን በረከት በሰውነት ላይ አዝነሚ። የሚተናኮለኝን ሰው አፉን ለጉሚ፣ አንደበቱን ድዳ አድርጊ፣ ጉሮሮን ዝጊ፣ ጆሮን አደንቁሪ፣ ኃይሉንም አድክሚ። በልጅሽ መለኮታዊ ሰይፍ አንገቱን ቆርጠሽ ጣይ። አሜን። ድንግል ሆይ የልጅሽን በረከት በኔ ላይ አሳድሪ የሚጻረረኝን የሚቃወመኝን ሰው አሳፍሪ አንደበቱን እሰሪ ጎዳናውን እጠሪ የልቦናውን ተንኮል ተከታትልሽ መርምሪ በልጅሽ መለኮታዊ ሰይፍ አንገቱን ምተሪ በላይ የሚያንዣብበውን የጠላት ሊያ ብሎስ ክንፍ ስበሪ አሜን ድንግል ሆይ በቅድስና አሽቀድሽኝ ከልዩ የጠላት ኃይል ሰውሪኝ ከድንገተኛ ሞት አድኚኝ ከሚመጣብኝ ክፉ ነገር ሁሉ በሚካኤልና በገብርኤል ክንፍ ከልለሽ ሰውሪኝ። ከማንኛውም ሰብአዊ ፍጡር ሁሉ ፍቅርን አንድነትን ስጭኝ። ከመሞቴ በፊት በንስሐ ጎዳና አምሪኝ። ከሄድኩበት ከዋልኩበት በሰላም በሰናይ ወደ ቤት የመልሰሽ አግቢኝ። በዚህ ዓለም የሚጣላኝ የሚቃወምምኝን ከምድር ላይ ነቅለሽ ጣይልኝ። ልጅሽ ከኃጢአቴ ይቅር ይለኝ ዘንድ ለምኝልኝ። እመቤት የማርያም ሆይ ልመናዬን ተቀበይ። እኔ የሀጥሩ አገልጋይሽን ፈጽመሽ አትጣይኝ። የልጅሽን ጠለ ምሕረት በላይ ላይ አርከፍክፊ። በልጅሽ የሙሽርነት ሰሬዳ መስቀል ስሜን ጻፊ። የጠላቴን ራሱን ቅሰፊ። አሜን። እመቤት የማርያም ሆይ የዓለም ሁሉ መመኪያ ነሽና ስጋዬን እንደ ሰም ከሚያቀልጠው ከስጋዊ ፈቃድ እሳትነት አድኚኝ። ልቦናዬን የሚያማታውን የዘመናት ማዕበል ሞገድ በጸሎት ሳይጸጥ አድርጊልኝ። በደም ከሰከረች ከአመፀኛ ሰው መላስ ሰውሪኝ፣ አሜን። እግዚአብሔር ማደሪያው እመቤት የማርያም ሆይ በነጻሐ ስጋሽ በነጻሐ ነፍስሽ እንዲሁም በልጅሽ ጽኑ ፍቅር ተማጽኝ ያለሁና ነፍስና ስጋዬን ለአንቺ አደራ ሰጥቻ ያለሁና፣ እመቤት የማርያም ሆይ በምሄድበት ቦታ ሁሉ ከኔ አትለይ፣ በምቆምበት ቦታ ሁሉ ብቻዬን ቆም ዘንድ አትተይኝ። እመቤት የማርያም ሆይ በምቀመጥበት ቦታ ሁሉ የክብር ማረፊያ አዘጋጅልኝ። እመቤት የድንግል ማርያም ሆይ ከተኛውበት ጠላት ሊያጠቃሽ ሲቃጣ ጉልበቱን አብረክርከሽ ባለበት አስቀሪው አሜን። እመቤት የማርያም ሆይ ከነሃ መሐቄ ታንቂኝ ከድካምም ኃይል ጽንሆኝ ከሕማመ ኃጢአት ፈውሽኝ ልጅሽ ስለተቀበለው መከራ ከመከራ ስጋ ከመከራ ነፍስ ሰውርኝ በዚህ ዓለም ከሚጻረረኝ ልዩ ጠላትና ከሚያስፈራ ከገሃነም እሳት የኩነኔ ፍርድ አድኚኝ አሜን። እመቤቴ ማርያም ሆይ ከፍጥረታት ሁሉ እጅግ የከበርሽ ነሽ። በሰማይም በምድርም ከእግዚአብሔር በታች ከቶ እንዳንቺ የከበረ የለምና እናከብርሻለን፣ እናገንሻለን። የመለኮት ማደሪያ ድንግል ማርያም ሆይ በመዓልትና በሌሊት አንቺን የማላስብበት ጊዜ የለም። በአይነ ህሊና የማላሽ ጊዜ የለም። ማህደረ መለኮት ሆይ የተመሰገነውን የክብርሽን ነገር መናገር የሚቻለው ምን አንደበት ነው። የጽርሐ አርያም ብርሃን ሆይ ስለ ቅድስናሽ መስማት የሚቻለው ምንጆሮ ነው። እመቤት የማርያም ሆይ የዓለም ሁሉ ሕዝብ ለክብርሽና ለገናነትሽ እንደምን ባለው ምስጋና ለማመስገን ይችላል። ነገር ግን ምስጋናሽ፣ ገናነትሽ በሰው አንደበት ተነግሮ አያልቅም። ስለሆነም እንደ ቅዱስ ገብርኤል ሰላምታ በእግዚአብሔር ዘንድ ባለሟልነት ተናግደሻልና ጸጋን ክብርን የተመላሽ ሆይ ደስ ሲበልሽ እያልኩ አመሰግንሻለሁ። እመቤቴ ማርያም ሆይ ወላዲት አምላክ ሆይ ክብርሽ ገናነትሽ ታላቅ እንደመሆኑ በሰውና በመላእክት ዘንድ የተወደድሽ፣ በስላሴ ዘንድ ባለሟልነትን የተጎናጸፍሽ ነሽ። በተንኮልና በክፋት በምቀኝነት በሚያሴርብ ጠላቶች ላይ ቁጣና ማዕት ይውረድባቸው፣ እንደ ጢስ ተነው ይጥፉ፣ በቆፈሩት ጉድጓድ ይውደቁ። ወላዲት አምላክ ማርያም ሆይ ጠዋት ስነሳ እግዚአብሔርን እና አንቺን እመቤቴን በጸሎት እንዳመሰግን የሚያነቃቃ መንፈሰ ኅሊና አሳድርብኝ። ስራና ወንድምን ወዳድ አድርጊኝ። የምሰራውን ባርኬለኝ። የዕለት ምግብና የአመት ልብስን ስጪኝ። ኃጢአት እንዳልሰራ ተቆጣጠሪኝ። ከችግር ከመከራ ሰውሪኝ። እመቤቴ ማርያም ሆይ ለጸሎት እጄን ወደ አንቺ በዘረጋው ጊዜ ስለ እኔ ለመጸለይ ቅዱሳት እጆችሽን ንጹሐን ጣቶችሽን ወደ ልጅሽ ዘርጊ። የከበደውን ጭንቀቴና መከራ ለማቃለል በአጠገቤ የተገደሽ አረጋጊኝ፣ እኔ ደካማ አገልጋይሽ በራሴ የመጽናናት ኃይል የለኝምና። እመቤት የማርያም ሆይ የኔን አወዳደቅ የሚመኙ ሁሉ ራሳቸው የወደቁ ይሆኑ፣ ጉስቁልና የኔ የሚወዱ ራሳቸው የጎሳቆሉ፣ እኔ አገልጋይሽ ግን ከፍ ከፍ በል። በንቀት የሚመለከተኝ ሁሉ እነርሶ የተናቁ ይሆኑ፣ ለእኔ ክብር ባለሟልነት ብልጽግና ይደረግልኝ። ለነርሱ ግን ሀሳር ከእግዚአብሔር ታዘዝባቸው። ለእኔ ግን በረዴት እረዴት ይብዛልኝ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ለዘላለሙ አሜን።